የሚዬን የቆንጆ ግን ማለት ነው የእውነት ተመልካቾችሽ በጣም እያዘኑብሽ ነው ምክንያቱም እኛ መናቃት የይቅርታ ልብ ያላት አስተዋይ የሆነችዋን ሀይሚቾን ነው እና አሁን አሁን በዚህን ደረጃ እንኳን እዚህ ደረጃ መዳረስ አለባችሁ ብዬ እኔ አላስብም ቤተሰቦች። ሲቀጥል ደግሞ እኔ እኮ ጠረጠርኩኝ ምናልባት በእጃ ዞር በንዴት ሀይሜን ፕራንክ እያደረገቻቸው ይሁን እንዴ ፕራንክ ይሁን እንዴ ነገር ብዬ አሰብኩ። ምክንያቱም ሀይሜ እንደዚህ አይነት ልጅ አይደለችም። ንግግሯ፣ ሁኔቷ ዛሬ የሌለ ነበረ። ብሩኬም ተናዶባታል። ምክንያቱም ሶሲም የሚያዋጥፍታለች ባጠፋችው ልክ ይቅርታ ጠይቃለች። እሷ ደግሞ ስትናገር ያው ግባት ነው ለምኖኝ ነው ይህን ስራ የሰራው ታለች። ሲቀጥል ደግሞ ቡሩኬም ይቅርታ እየጠየቀ ነው እና ሀይሜ እንደዚህ እንኳን አልነበረችም። እና ያው ተመልካችን ብዙዎቹ እየተናደዱብሽ ነው የእውነት የሚወዱሽናል። በጣም እያዘኑብሽም እየተበሳጩብሽም ነው እና ሀይሜን በዚህ ልክ አናቃት ምንሆና ነው እያሉ ነው። እና ምክንያቱም አንቺ የይቅርታ ልብ እንዳለሽ ስለምናቅ ማለት ነው። እና ቤተሰቦቼ ዛሬ እንግዲህ ሶሲ ያው ቪዲዮ ሰርታ ነበረ። ግራ የሚያጋባ ነገር ነው። ቡሩኬንም ጠርታ ነበር፣ ሀይሜንም ጠርታ ነበር። ሀይሜን ስትመጣ ቡሩኬ ያል አልመሰላትም ብሩክ ም ሲመጣ እሷ አለች አልመሰለውም። ሶ ሲናት የጠራቻቸው ና ያው ቴክስት እንደምትልክላት ያልሆኑ ያልሆኑ ንግግሮች ባለጌ አድሞአደግ ምናምን ባለጌ ነሽ፣ በቃ የሆነ የለም ክብርን የሚነካ ቴክስቶች ነው ለሶሲ ሀይሚ የምጽፍላት ና ይሄ ነገር ፕራንክ ነው ቤተሰቦች፣ ማለት ሀይሚ እንደዚ አይነት ልጅ አልነበረች። ምናልባት እነሱ ፕራንክ ስላደረጓት መልሳ እነሱንም በሚያናድ ሁኔታ ፕራንክ እያደረገቻቸው ይሁን እንዴ ብዬ አሰብኩ። ምክንያቱም እነዚህ ልጆች አጥፍተዋል፣ ብሩኬም አጥፍተዋል በአጠፋው ልክ አይምዬ ቅርታ ጠይቆሻል። እ አንችም እኮ ፕራንክ ታደርጊዋለሽ። ብሩኬም ባይለኛው ግን ብሩኬ ወዲያው ነው የሚተወና ብሩኬንም ባታበሳጭ የኔ ቆንጆ። አሁን ዛሬ ቲክቶክ ላይ ብሩኬን እናት እየዘቀዘቁ ቪዲዮ እየሰሩ ነበረ፣ ቲክቶክ ላይ ማለት ነው። ይሄ ሁሉ ደግሞ ያው በእናንተ ነው። አንዳንዴ ፌመስ ስትሆኑ ቤተሰቦቻችሁን ወደ ሚዲያ ባታወጡ እውነቴን ነው የምላችሁና ሰዎች ደግሞ ነውር ነው። ቡርኬና ሀይሚ በተጋጩበት የቡርኬ እናት ምን አጥፍተው ነው እንደዚ አይነት ድርጊት የሚደረገው? የራሱን እናት የሚወድሰው የሰውን እናት እንደዚህ አያደርግም ና ይህ ሁሉ ምንድን ነው? የቡርኬ እናትም የአንቺን ቤተሰቦች በሌሉበት በፕራንክ ሰበብ ነው። ስለዚ እናንተ ደግሞ ፕራንክ የተደራረጋችሁትን መጥፎም ሆነ ጥሩ ያው አምናችሁ ካደረጋችሁበት ይቅርታ በይቅርታ ብትፈቱት ዛሬ ቲክቶክ ላይ የብሩኬን እና ፎቶ እያወጡ እንደዛ አደርጉም። ነውር ስራ ነው እየሰሩ ያሉት እና ነውርም ነው ሲጀመር ማለት ነው። እና ሀይሚ ይሄን ምዕራፍ መዝጋት አለብሽ። የእውነት ቤተሰቦች ራሱ እየተበሳጩ ነው። በቃ ሶስት የምኮ ጥግ ድረስ እኛ ወረርንባት። አንቺን የሚወዱ ብሩኬን የሚወዱትም ወረዱባት። ስለዛ ይቅርታ ተደራርጋችሁ ይሄን ምዕራፍ መዝጋት አለባቸው ብዬ ነው ሀይምቾ የማስበው ና እኔ እንደም ቤተሰቦች የተጠራጠርኩ ምናልባት የነገር ፕራንክ ይሁን ብዬ እንደዚ አይነትም ቴክስት ሀይምቾ ከአንቺ የሚጠበቅ አደለም። እኛ እንደዚህ አይነት ንግግርም ከአንቺ አንጠብቅምና ሀይሚዬ ያው ፕራንክም ከሆነ ይህን ቪዲዮ በአጭር ቋጮልን የእውነት እኛ ሰልጅት ሆናል እንዴ እኛ የምንፈልገው በፍቅር በሰላም መታችሁ ነው የምንፈልገው እንዴ ሶሲም ደግሞ በቃ ከዚህ በኋላ ከህይወታቸው ወጥተሽ የራሽን ስራ አንቺ እሷም ከፍቅረኛ ጋር ስትጣላ ነበር ሶሲ ማለት ነው እና ይሄ ሁሉ ያመጣው የፕራንክ ጦስ ነው ስለዛ የራሳችሁን ህይወት ሁላችሁም ብትኖሩ ሶሲም ከዚህ በኋላ እንደዚ አይነት ነገር ላትሰሪ ላንቺም ትምህርት ነው ብዬ ነው ማስበው እና ሀይሚቾዬን ፕራንክ ከሆነ ይህን ነገር መቋጨት አለብሽ ብሩኬ ዛሬ ረሻ ነው ቤተሰቦች የተናደደው፣ የእውነት ተናዷል። እኔም ብልግና ሳረጋ የተሽኛል እንዲ በቃ የሌለ ማለት ነው። በቃ ተያያዙ ሁለታችሁ ምናምን አይሚ ያረ የሌለ ንግድ ነው ነው የምትናገረው። ና ሀይሚቾ፣ የተ የድሮ ሀይሚነት ሽሻልሻል የእውነት ቤተሰቦችንም የሚመለከቱሽንም የሚወዱሽንም አታስጨንቂም አታበሳጭም ነው የምለው። የዛሬው ቪዲዮ እንግዲህ ሶሲናት የለቀቀችው በሀይሚ ዩቱብ ቻናል ላይ ሶሲ እንግዲህ የተላከችላትን ቴክስቶች ለብሩኬ ብሩኬ ባለበት ሰዓት ለምን እንዲያልሽን ክብሬን ዝቅ የሚያደርግ ነገር ብሩኬ ለምኖ ያደረኩት ደግሞ ማጥፍቻ ለው ይቅርታ ጠይቅሻ ብላለች። ከይቅርታ በላይ ምናለ ሀይሚ የእውነት ከይቅርታ በላይ ምን አለ? በይቅርታ ብዙ ነገር ይፈታ አይደለ? እንዴና ይቅርታ ካሉ ደግሞ ይቅርታቸውን ተቀብለሽ፣ አንችና ብሩኬ ሶሲን ከህይወታችሁ አስወጥታችሁ እንደ አዲስ በራሳችሁ ቪዲዮ መምጣት ነው ያለባችሁ ብዬ ነው ማስበው። ና ሀይሜ ከዚህ በላይ ባይረዝሜ ጉዳይ ጥሩ ነው ብዬ ነው ማስበው። ዛሬ የእውነት ብሩኬ በጣም አዝነዋል፣ አሳዝኖኛል ጌታን በጣም ከምላችሁ በላይ። ና በዚህ አጋጣሚ ደግሞ ሶሲ ያው እንትኗ ትግስቷ ገርሞኛል። በጣም ታጋሽ ናት ሀይሚ፣ እያጥረገረገቻት እሷ የኔ ቆንጆ ያለች እያቀመጣጥልቻት ነበረ። ና አንዳንዴ ትዕግስት ጥሩ ነው የእውነት ትዕግስት ጥሩ ነው። ና ምናልባት ይህ ነገር ከሶስ የማፍጥሩ መጥፎ ነገር አለማውጣቱ ፕራንክ ሊሆን ይችላል ብዬ ነው ማስበው። ና ሀይሚቾዬ፣ ወደ ራስሽ ተመለሽ፣ ወደ ድሮ ሀይሚ።